እንኳን አደረሳችሁ። ዛሬ እንግዲህ እንደምታዩት የበዓል ማለት ነው ብርዝ። ከዚህ በፊትም እንግዲህ ለመቆጣጠር የሚገርም ብርዝ ሰርተን ሁላችንም እንግዲህ አብረን እንደጠጣን ታስታውሳላችሁ። አሁንም ደግሞ በድጋሚ አሪፍ የሆነ ብርዝ ለፋሲካ ምንዝማች ቱኪዬ ስሪንጂ ብርዝ ምናምን ነገር ላላችሁኝ ጓደኞቼ ይኸው ይዤላችሁ መጥቻለሁ። ፋሚሊ እንዴት ናችሁ? በድጋሚ እንኳን አደረሳችሁ። ወደ ብርዝ አሰራራችን እንሄዳለን ማለት ነው። እንዴት ነው የበዓል ዝግጅት፣ እናንተ ጋር ምን ይመስላል? እንግዲህ ይህ በብርዝ የተጀመረው ይሄ ብርዝ እንግዲህ ምንም አይነት ምግብ የፈለገ እንግዲህ በዓል ነው። አሁን እንግዲህ ሁለት ወር ምናምን ነገር ጾመን ምናምን ከዚህም በኋላ ደግሞ የሚበሉ ምግቦች ምናልባት ቅባት የበዛባቸው ሊሆኑ ይችላሉ። ለነዚህ ደግሞ ብርዝ በጣም አስፈላጊ ነው ማለት ነው። ምክንያቱም እዚህ ብርዝ ውስጥ እንግዲህ የተለያየ ሎሚ አለው፣ ዝንጅብል አለው፣ ብርቱካን አለው። ይሄ ሁሉ ነገር እንግዲህ ዳይጀስቲቭ ሲስተም ወይም ደግሞ የምግብን መፈጨት በደንብ አሪፍ አድርጎ የሚያካሄድልን ስለሚሆን ያው ይሄንን ከምግብ በኋላ እንጠቀማለን ማለት ነው። ከዚ አይነትም፣ ሰርች ላችሁ አይታችሁታል። መጀመሪያ እንግዲህ እንጨምረው እንዳያችሁት ምንድን ነው ማር ነው። ማር እንግዲህ ያው ታውቃላችሁ ለጤናም ጠቃሚ ነው። በዚህ ላይ ደግሞ ብርዛችንን አሪፍ፣ በጣም የሚጣፍጥና ያማረ ያደርግልናል። አንዳንድ ሰዎች እዚህ ብርዙ ላይ እንትን ይጨምራሉ። እርሾ የሚጨምሩ ሰዎች አሉ፣ መብታቸው ነው። ምክንያቱም ብርዙን ወደ ጠጅነት ይቀይረዋል ማለት ነው። ያ እርሾ የሚጨምር ሰው ማለት ነው እርሾ ከጨመራችሁ ይፈላል ማለት ነው ሁሉም ነገር አንድ ላይ ሆኖ ይፈላል ከፈላ ደግሞ ያው ይስት ይባላል ማለት ነው እሱ ደግሞ ምንድ ነው የሚሆነው ያው ወደ ጠጅነት ይቀየራል እኛ ግን እሱን አልፈለግንም ብርዝ ትክክለኛውን ብርዝ ነው የፈለግነው ይሄ ለነገ ከነገ ጀምሮ ራሱ ሬዲ የሚሆን ብርዝ ማለት ነው እና በጣም ይገርማችኋል በጣም ነው የምትወዱት ከምሬና ምላችሁ በጣም ቀላል ነው ምንድ ነው የሚባለው ቤት ውስጥ ባለው ቤታችን ባለው ነገር እኔ በዚህ ቢሰራው፣ እናንተ ደግሞ በተለያየ ፍሩጥ መስራት ትችላላችሁ። ግን ዋናው እንዳይቀር የሚፈለገው እንግዲህ ይኸው አይታችሁታል። ይሄ እሩዝ ነው። እሩዙን ነጭ ሩዝ ገዝቼ ነው እንደዚህ የቆላውት ማለት ነው። ምክንያቱም ከፈለጋችሁ ጠቆር ማድረግ ትችላላችሁ። እኔ ግን ቡኒ ነው ያደረኩት። ምክንያቱም የብርዙን ከለር የጠጁን ከለር ይዞልኝ እንዲወጣ የብርዝ ከለር እንዲሆን በፀይሙ ነው በጠይሙ ነው። እኔ ቆላውት ማለት ነው እናንተ ግን እንደፈለጋችሁ ጠቆር ማድረግም የምትፈልጉ ካላችሁ ጠቆር አድርጋችሁ ትጨምራላችሁ፣ ትቆሉታላችሁ ማለት ነው። በጣም በጣም የሚገርም የሚገርም ብርዝ ነው የሚሆነላችሁ ይሄ የሩዝ ብርዝ። በጣም ለጤናም ጠቃሚ ነው። ያው እንደምታውቁት ሳይበዛ ሩዙ ባይበዛ እንግዲህ እንደዚህ ሩዝም ጨምሬያለሁ ሩዛችን ማለት ነው። በጣም የሚገርም ነው። የሩዝ ብርዝ በገብስ መስራት ይቻላል፣ ግን የሩዝ ብርዝ ደግሞ በጣም ተፈላጊና ጠቃሚ ነው። በጣም የሚገርማችሁ ማለት ነው። ስትጠጡት ራሱ በቃ የለም። ምክንያቱም ውስጡ የሚገባው ዝንጅብል አለ፣ ሎሚ አለ ይሄ በጣም ጠቃሚ ነው። ዝንጅብል፣ ሎሚ እንዲሁም ደግሞ ቴምር ቴምር ተቃናችሁ። በጣም አሪፍ ነገር ነው። ሰው ከጾም በኋላ ራሱ ይጠቀመዋል። ስለዚህ ከምግብ በኋላ ሁሉም በጣም አስፈላጊ የሆኑ ናቸው ማለት ነው። ለብርዛችን የምንጠቀመው ሁሉም አሪፍ ነገር ነው እና አሁን የምላችሁ እዚህ ላይ እንግዲህ በጣም ቀላል ነው። አሁን ደግሞ ምን እጨምራለሁ ማለት ነው። ይሄ ቴምር ነው። ቴምር እጨምራለሁ። ቴምር ፍሬውን አውጥቼዋለሁ። እንደዚህ ሆኖ አንድ ቀን ስለሚያድር ራሱ እንትን ይላል። ፍሬውን ብቻ አጥባችሁ ፍሬውን ማውጣት ነው። በጣም ቀላል ይሄ። እንደው ለራሱ ለበዓል ብቻ ሳይሆን ለማንኛውም ጊዜ ራሱ ብንጠቀሙ በጣም አሪፍ ነገር ነው። አሁን ሎሚ ነው እንግዲህ ይኸው ይቺ እንግዲህ ሎሚ ነች። እንደዚህ አድርጋችሁ ከነልጣጩ በጣም ከታጠበ በኋላ ከነልጣጩ ሎሚውን ከነልጣጩ ማለት ነው። አያችሁ፣ አሁን ይህንን የፈለገ ሰው አንድ ቀን ሁለት ቀን ማሳደር ይችላል። ከነገ ጀምሮ ግን አጥንለን አሪፍ ብርዛችንን እኛ መሳያ እንችላለን ማለት ነው። ይሄ ደግሞ ብርቱካን ነው። ብርቱካኗን እንግዲህ ያው እንደዚህ ቁርጥርጥ ከእና ልጣጩ እሱም ታጥቦ ማለት ነው። በጣም የሚገርም ታሪካዊ የሆነ ብርዝ ነው ምንሰራው ማለት ነው። አሁን እንግዲህ ያው መጨረሻ ላይ ዝንጅብሉን እንጨምርና ከዝንጅብሉ ጋር በደንብ አርገን እንደዚህ አርገን እንዴት እንደሚያምር አያችሁታ። በጣም ነው የሚያምረው። እዩት ይሄንን እንግዲህ እዚህ ላይ እርሾ ስትጨምሩ ነው ወደ ጠጅነት የሚቀየረው እርሾ ካልተጨመረበት ግን ይሄ ምንድነው ብርዝ ነው የሚሆነው ለነገ የሚገርም ታሪካ የሆነ ብርዝ ይሆናል ማለት ነው አሁን ምን ቀረን እንትን ቀረ ዝንጅብል ዝንጅብል ትጨምሪ ያለሽ ይህን ሰርተሽማ ለምሳ ለበአል ያላቀረብ ሽማ ምንም ምንም። ከዛም በኋላ ሁል ጊዜ ልስራው ነው የምትሉት በጣም ነው። ያው እንግዲህ ዝንጅብል ገባ ማለት ነው። እንደምታዩት አሁን የቀረን የብርቱካን ጭማቂ ወይም ደግሞ ጁስ አለን እዚህ ጋር፣ እሷን መጨረሻ ላይ እንጨምርበታለን። እንደው እንዲያጣፍጠው እንጂ ሁሉ ነገር አለው። ራሱ ተያ የብርቱካን ወይም ደግሞ የሌላ ነገር ጁስ ባትጨምሩ ምንም አይደለም። ካለ ግን ትንሽ ቢጨመር የበለጠ ያጣፍጠዋል ማለት ነው። ይሄው ዛሬ ራሱ ጠጡን ጠጡኝ የሚል ነገር አይመስልም ስታዩት። እንደዚህ አድርገን በዚች እንግዲህ ግድ እናድርገን እናስቀምጠዋለን ማለት ነው። ነገን ሁሉ ከፈለጋችሁ ፋሲካ ሌሊት ሲፈታ፣ ቀን ላይ ወደ ቀን አካባቢ አጥልላችሁት ለሊት ለራሱ ለፍስክ አብሮ መቅረብ ይችላል ማለት ነው። ብርዛችንን እንደዚህ አሪፍ አርገን አዘጋጅተናል ማለት ነው። በዓል እንግዲህ እንዲ እንዲያልን ሌሎችም ነገሮች ወጥም ስንሰራ እንድናም ስንጋግር አብረን እናሳልፋለን ማለት ነው። መልካም በዓል እንዲሆንልን እመኛለው ለሁላችንም ማለት ነው። የዛሬ ብርዛ አሰራር እንግዲህ ይሄ ነው ማለት ነው። እንዳያችሁት በጣም አሪፍ ነው፣ ሁሉ ነገር አለው እና በጣም አሪፍ ነው ቀረብል ካሜራው ሁሉን ነገር ቆራርጭ ወይም ደግሞ አስተካክየው ከታት ፊው ምናምን ነገር ስላስቀመጥኩት ብዙ ጊዜ አልወሰደብኝም። ያችሁት የሚገርም የሚገርም ብርዝ ወቶታል ማለት ነው። ቤተሰብ እጅጋር ደሞ የማመሰግናችሁ ነገ ደግሞ ይህንን ብርዝ አጥለነው አጥልለነው፣ ምን ብለህ ነው ያለውን ቴስቱን እንሞክራለን፣ አብረን ማለት ነው። አብራችሁን ስለነበራችሁ ጅጋልግ ነው ማመሰግነው ቤተሰብ። ይህንን ይመስላል ማለት ነው። እንግዲህ የዛሬ ብርዛችን እንዳያችሁት፣ እንግዲህ በጣም ገራሚ የሆነ ብርዝ ነው። ይኸው አትለስ እንግዲህ ሁሉን ነገር ያካተተ ተራ ተራም አያችሁት። ይሄ ደግሞ እንግዲህ ነገ እንትን ሲል ሲስተካከል በደንብ ካጠለል ነው በኋላ ደግሞ ያለውን እንትን አብረን እናያለን። ከፍተን እንየው ከተባለ በጣም ጥቅዋል እንዴ። ይኸው እንግዲህ ይህንን ይመስላል ብርዛችን ማለት ነው። ይሄ እንግዲህ አንድ ላይ ሲያድር ሁሉም ተብላልቶ አንድ ላይ ያድራል። ከዛም በኋላ በቃ እናጠለዋለን። ካጠለልን በኋላ ደግሞ ቴስቱን ያው እንዳልኳችሁ አብረን እንቀምሳለን። መልካም ጊዜ ይሆንላችሁ። ፋሚሊ እንኳን አደረሳችሁ ብያለሁ።